አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ የአቃቱ ሊቀ ጳጳስ፣ የእስክንድሪያ ሊቀ ጳጳስ እረፍቱ ይታሰባል ሁለተኛ ጻድቃን እለ ድርቄ። ሶስተኛ አባ ጳውሊ ገዳማዊ። አራተኛ አባ ማርቆስ መስተጋድል። አምስተኛ አባ አሮን መስተጋድል ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማህተም። ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት። ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም። አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ። አምስተኛ አባ አውናፍር ገዳማዊ፣ ስድስተኛ አባ ዳንኤል ጻድቅ፣ ሰባተኛ ቅዱስ አባ ዮሐንስ ጻድቅ ወንጀሉ ዘወርቅ። ደግሞ ጥቅምት ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ቅዱስ ስጢፋኖስ ሊቀ ዲያቆናት ወቀዳሚ ሰማዕት የተሾመበት እለት ይታሰባል። ሁለተኛ ቅዱስ ፊልያስ ሰማዕት ይህም የሊቀ ጳጳስ ሲሆን በሰማዕትነት የሞተ ነው። ሶስተኛ ቅድስት ታና ነቢይት በዛሬ ሁለት ልደታ ይታሰባል። አራተኛ ታላቁ ሊቅ ቅዱስ ጎርጎሬዎስ ዘኒስስ የእረፍቱ መታሰቢያ ሲሆን የባስሊዮስ ወንድም ነው። አምስተኛ የደብረ ሊባኖስ ሰማዕታት ካቶሊካውያን የገደሏቸው መታሰቢያቸው ነው። ስድስተኛ፣ ቅዱሳን ሄራን ሰማዕታት። ሰባተኛ፣ አባ ዲዮስቆሮስ ካልእ የእስክንድርያ ሊቀ ጳጳስ ረፍቱ ይታሰባል። ወርሃዊ በዓላት፦ አንደኛ፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። ሁለተኛ፣ ቅዱሳን አባው መክሲሞስና ዱማቴዎስ። ሶስተኛ፣ አባ ገሪማ ዘመደራ። አራተኛ፣ አባ ጳላሞን ፈላሲ። አምስተኛ፣ አባ ለትጹን የዋህ። ስድስተኛ፣ ቅዱስ ኢጲፋንዮስ ሊቅ ዘደሴተ ቆጵሮስ። የቅዱሳን ሰማይታት በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለን ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።